ቅዱስ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የዋልቃ ሚዲያ ቤተሰቦች የእግዚአብሔር የክርስቶስ ልጆች እንደምንሰንበታችሁ አሜን። እግዚአብሔር አምላክ የተመሰገነ ይሁን። የዛሬ መርሃ ግብራችን ክቡራን ክርስቲያኖች፣ እንኳን ለቅዱስ ድንግል ማርያም ወላዲተ አምላክ የልደት ቀን በሰላም አደረሳችሁ። እንደሚታወቀው ግንቦት አንድ ቀን እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም በዚህ ቀን ከጠባብ ወደ ሰፊ፣ ከጨለማ ወደ ብርሃን የወጣችበት የተወለደችበት ቀን ነው። አወላለዷም እንዲህ ነው። ከእናቷ ከቅድስት ሐናና ከአባቷ ከቅዱስ ኢያቄም ተወልዳለች። እናቷ ትውልዱ ከነገደሌዊ ሲሆን አባቷ ማጣት እናቷም ሄሪምን ላይ ይባላሉ ነበረ ቅድም አያቶቿ። ቴክታ በጥርቄ ይባላሉ። ብዙ የቀንድ ከብት፣ የጋማ ከብት፣ የወንድ የሴት ባሪያ የነበራቸው ባለጸጎች ነበሩ። ከወርቁ ብዛት የተነሳ እንደ ቀለበት፣ እንደ አንባር እያደረጉ ከበሬው ከላሙ ቀንድ እያሰሩ፣ ይህን ያህል አቅረንተ ወርቅ ይህን ያህል አቅረንተ ብር ይባል ነበር እንጂ የገንዘቡ የከብቱ ቁጥር አይታወቅም ነበር። ከዕለታት በአንደኛው ቀን ቴክታ ከቤተ መዛግብት ገብቶ ወርቁ ብሩ ተዘርክርኮ አየው። ይህ ሁሉ ብዕል ሀብት ሲሞላን ልጅ አጥተው በምክንያት ይኖሩ ነበርና በጥሪቃ ሀብታችን ንብረታችን ብዙ ልጅ የለን፣ ሀብታችን ንብረታችን ብዙ ልጅ የለን፣ ይህ ሁሉ ለማን ይሆናል አላት። አምላክ እንጂ ከኔ ባይሰጥ ከሌለቱ ይሰጥ ይሆናል ገብተህ ማታየው አለችው። ይህንስ አላደርገው ሕያው እግዚአብሔር ያውቃል አላት። በዚህ ጊዜ አዘኑ። ሌሊት በህልሟ ነጭ እንቦሳ ከበረታቸው ወእታ እንቦሴቱ እንቦሳ እየወለደች እስከ ስድስት ትደርስ ስድስተኛቱ ጨረቃን ጨረቃ ፀሐይን ስትወልድ አይታ፣ እንዲህ ያለ ሕልም አለም ኋለችው። በሀገራቸው መተርጉመ ሕልም ነበርና ሄዶ ቢነግሩት ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጠልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው ጊዜ ትርጉሞ ብለውት ሄዱና ፀነሰች። ሴት ልጅንም ወለደች። ስሟንም ረከብኩ ስዕለቴ ስለቴን አገኘሁ፣ ስለቴ ደረሰ ረከጉ ተምነቴ ምኞቴ ደረሰ ተፈጸመ ስትል ሄርሜላ አለቻት። ሄርሜላ ዴርዴንን ወለደች። ዲርዴን ቶናን ወለደች። ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሃናን ወለደች። ሃናም አካለ መጠን ስታደርስ ከነገደ ይሁዳ ለተወለደ ስሙ ኢያቄም ለተባለ ደግ ሰው ዳሯት። ሃናም የአያቶቿን ወርዶ እጾታ ማየፀን መካን ሆነች። ሀብት ግን እንደ እነሱ አልነበራትም ልጅም በማጣቷ ስታዝን ትኖር ነበር። ከጎረቤቷ አንዲት በሐስበ ዝሙት የምትተዳደር ዘማዊ ሴት ነበረች። ከዕለታት አንድ ቀን ሀና ለብሾ የሚሄድ ልብስ የለኝም እንጂ ቤተ እግዚአብሔር ሄጄ እጅ ነስቼ እመጣ ነበር አለች። ልብስማ የእኔ አንድ አይሩ ሁለት ሶስት ቅያር ልብስ አለ፣ አይደለምን? ያለብሰሽ የሚያት ሄጂ፣ አለቻት። የአንቺ ልብስ በአስፈ ዝሙት በአስፈ ደነስ የተሰበሰበ ነው። ንጻ፣ ባይሬ ጌታ ንጹሕ ነገር ይወዳልና ይህን ለብሸ ብለምነው አይሰማኝም ብየነው፣ አለቻት። ሃና እኔ ስለምን ጌታ ልጅ ነሳት እያልሁ ሳዝንልሽ እኖር ነበር። ለካ በዚህ ክፋትሽ ነው እንደ እንጨት ገትሮ እንደ ድንጋይ አጠንጥሮ ያስቀርሽ አለቻት። በዚህ ምርር ብላ አለቀሰች። ልከ ካይናቱ ሮቤል ይባላል። እናንተማ ብዙ ወተባዙ ያለውን ያስቀረባችሁ ርጉማን ብትሆኑ አይደለምን፣ መባችሁን አልቀበልም ብሏቸው ወላዲያን የሚቀበሉት ተረፈ መስዋዕት ነበረ። ያንን ከልክሏቸው እያዘኑ ሲመለሱ ከዛፍ ስር አረፉ። ሀና እጽዋት አፍርተው አይዋፍ ሲመገቧቸው፣ አይዋፍ ከልጆቻቸው ጋር ሲጨዋወቱ አይታ በእውኑ እጽዋትን እንዲያብቡ እንዲያፈሩ አይዋፍ እንዲራቡ ያደረግ ከቶ የእኔ የተፈጥሮ ከደንጋያ ነውን ወይስ? ብላ አዘነች። ከቤታቸው ሲደርሱ ወንድ ብንወልድ አርሶ ቆፍሮ ይርዳን አንልም፣ ለቤተ እግዚአብሔር አንጣፊ ጋራጅ ይሁን እንጂ ሴት ብንወልድ እንጨት ለእማ ውሃ ቀርታ ትርዳን አንልም፣ ለቤተ እግዚአብሔር መሶብ ወርቅ ሰፍታ መጋረጃ ፈትላ ትኑር እንጂ ብለው ተሳሉ። ሐምሌ 30 እርሷ ለእርሱ ጸምር ሲያሳጥቁት መቋሚውን አብባ አፍርታ ፍጡራን ሲመገቡ፣ እርሱ ደግሞ ለእርሷ ነጭ ርግብ ሰባቱን ሰማያ ሰንጥቃ መጥታ በቀኝ ጆሮዋ ገብታ በባይፀውና ስታድር አይተው ያዩትን ተነጋገሩ። ሄደው ለህልም ተርጓሚው ነገሩት። ከፍጡራን በላይ የምትሆን ልጅ ትወልዳላችሁ አላቸው። አንተስ አልፈታኸውም ጊዜ ይፍጠው ብለው ተመለሱ። ዓለም ሳይፈጠር በህልል አምላክ ታስባ ትኖር የነበረች እመቤታችን ቅድስት ድንግል ማርያም ትንቢቱ ሲፈጸም የአባት የእናቷ አኸል ሊተረጎም ጌታ የፈቀደበት ጊዜ ሲደርስ ቅዱስ ገብርኤል እያቄምን ሚስት ሐና ተጸንሳለች፣ ደግ ልጅንም ትወልዳለች አለው። ልጅ ካልወለድንማ ምን ልናደርግ እንገናኛለን ብለው ምንጣፍ ለይቶ ይኖሩ ነበር። ፈቃዱ እስከሆነ ብለው በአንድ ምንጣፍ አድሮ እመቤታችን ነሐሴ ሰባት ቀን ተጸንሳለች። ኦ ድንግል አኮ በፍትወተ ደና ዘተጸነስ አላ በሩካቤ ዘፈግ መሃና ወእያቄም ተወለድኪ ብሎ ቅዱስ ሕርያቆስ እንዲህ እያለ ተናግሯል። ድንግል ሆይ በፍቶተ ደነስ በሐሳበ ዝሙት የተጸነሽ አይደለም፣ በሩካቤ ዘፈግ በሕጋዊ ሩካቤ፣ በቅዱስ ሩካቤ ከሐናና ከኢያቄም የተጸነሽ ነሽ እንጂ እያለ አባ ሕርያቆስ ተናገረላት። ለዚህ ነው፣ በመጻንም ሳለች ብዙ ተአምራትን አደርጋለች። ከብዙም አንዱ ያሃና ቤረሳቤ የምትባል አክስ ነበረቻት። ልትጠይቃት መጣ። ሐና እግዚአብሔር በረድየት ጎበኘሽ መሰል ብላ ማይጸኗን ዳሳ፣ አንድ ዓይና ነበረችና የጠፋውን ዓይኗን ብትነከው በርቶላታል። በዚህ ምክንያት ሕሙማን ሁሉ ማይጸኗን እየዳሰሱ ሆዷን እየዳሰሱ የሚድኑ ሆነዋል። ሐና የምትወደው ሳምነት የሚባል ያጎቷ ልጅ ሙቶ በቤተሰብ ልማድ የአልጋውን ሸንኮር ይዛ ስታለቅስ ጥሏ ቢያርፍበት ተነስቶ ሰላም ለኪ እማ ለፀሐየ ጽድቅ ወላዲቱ ወሚሆቱ ለዘገብረ ሰማይ ወምረ ፀሐይ ጽርቅ እናቱ ለምትሆን እናት ይሆንሽ ሰማይና ምድር ለፈጠረ አያት ይሆንሽ ብሎ ከመፈክርም የቀረውን ተርጉሞላቸው አርፏል። ከዚህ በኋላ አይሁድ ለምቀኝነት አያርፉምና ቀድሞ ከነዚህ ወገን የሆኑ ዳዊት፣ ሰሎሞን የሚባሉ አርባ አርባ ዘመን ቀጥቅጠው ገዙን። አሁን ደግሞ ሐና የጸነሰችው በማይፀን ሳለ እውር ያበራ ሙት ያነሳ ሲወለድ እንዴት ሊያደርገን ነው? ይልቁንስ ኑ በደንጃ ወግረ እንግደላቸው ብለው በጠላትነት ተነሱባቸው። ቅዱስ ገብርኤልም ኢያቄምን ደብረ ሊባኖስ ዛቲ ድሃናን ብሎት ይዟት ሄደ። ጊዜዋ ደርሶ ነበርና በዚያ መቤታችን ተወለደች። እምሊባን ወስትወጽ መራት ያሰኘው ቅዱስ ሶሎሞን የተናገረው ትንቢት ከሊባኖስ ሙሽራት ትወጣለች ብሎ የተናገረው ትንቢት ደረሰ፣ ተፈጸመ። ያን ጊዜም ያሉበት ድር ዱር ወይም መንደር የሌለበት ባዶ ተራራ ስለነበረ አዋላጆች ለሀና የሚሰጧት ቢያጡ ንፍሮ ቀቅለው ሰጥተዋታል። ያንን ቀምሳ ነበር። ዛሬ ምእመናን የግንቦት ልደታ በየደጃቸው ንፍሮ እየቀቀሉ በዓሏን ያከብራሉ። ከቤት አይገባም ይላሉ። የዚህ ምሳሌው ቤት በሌለበት ተራራ መወለዷን ያመለክታል። እንግዲህ የእመቤታችን የልደቷ ነገር ይህን ይመስላል። እመቤታችን ዛሬ ድረስ በተለይ አሁን ባለንበት ዘመን በእመቤታችን ላይ አጋንንት ዘመቻ ተነስተዋል። ከመጸነሷ በፊት በሃናና በእያቄም በእናቷና በአባቷ ከደረሰው ፈተና ጀምሮ ከመወለዷ ጀምሮ ስትወለድ አጋንንት በቤት እንዳትወለድ ተመሻሽቶላት እንዳትወለድ አሳደዷትና በሊባኖስ ጫካ ውስጥ እመቤታችን ተወለደች። ከተወለደችም በኋላ ወደ ቤተ መቅደስ መደስ ገባ። ቤተ መቅደስ ውስጥ እንኳን እያለች አጋንንት ሊያቃጥሏት ሄዶ ነበር፣ አልተሳካላቸውም። መቤታችን ስትጸልይ ስለነበረ በእሳት በሐፀ እሳት መላእክት እየነደፉ አጋንንትን አሰጥሟቸው። ከዚህም በኋላ ከዮሴፍ ጋራ ከጸነሰችም በኋላ ቅዱስ ገብርኤል አብስሯት፣ አይሁድ ለመቀኝነት አሁንም አጋንንት በአይሁድ ልቡና እያደሩ ያሳድዷት ነበር። ማየ ዘለፋ አጠጧት። የሚሰነጥቅ ልብን የሚሰነጥቅ አጥንትን የሚከሰክስ ማየ ዘለፋ አጠጧት። ያነ ስትጠጣው ግን ከፀሐይ ሰባት እጅ አበራች። ያም ብቻም አይደለም ስትወልድ እንኳን የመወለጃ ቦታ እንዳታገኝ አጋንንት ያሳድዷት ነበር። በከብቶች ወረት በረት ወለደች እመቤታችን ድንግል ማርያም። ሰማይና ምድርን የፈጠረ ጌታ ኢየሱስ ክርስቶስ በበረት ተወለደ። ከተወለደ በኋላም እንኳን ተመችቷት እንዳታሳድገው በበረሃ በግብጽ በረሃ አሳደዷት። እመቤታችን አሁንም እያሳደዷት ነው። ኢየሱስ ክርስቶስን ይዛ ወደ ግብጽ ወራ ተሰደደች። ከስደት መልስም እንኳን እች ድሃ መበለት እያሉ ይሰለቁባት ነበር። በኢየሱስ ክርስቶስም ሎቱ ስብሐት፣ ይሄ መበለት ልጅ እያሉ ይሰለቁበት ነበር። አለመታደል ነው። አጋንንት እንዲያደርጉ እያሰደዱ እስከሚያሰቅሉት ድረስ በእመቤታችን ላይ ከመከራ ላይ መከራ፣ ከስደት ላይ ስደት ይጨምሩባት ነበረ። በምድር ገና ሳትሞት ኢየሱስ ክርስቶስን በመስቀል ሰቅለው አሳዩአት የዛን ሰዓት እሪ ብላ አለቀሰች አንጀቷ ታረደ ይህ ሁሉ ለሷ በጣም እጅጉን የከፋ መከራ ነበረ ተሰቀለ ሞተ ተነሳ ከተነሳ በኋላ እመቤታችን ደስ አላት ልጇ ተነስቷል ስታየው ከሐዋርያት ጋር ተነስቶ ተነስተው ነው ብሎ ሲያበስራቸው ደስ አላት እናት አይደለች እንግዲህ እሱ ከተነሳ በኋላ እሷንም አሁንም መከራው እንደቀጠለባት ነው። አጋንንት ያሳድዷታል። አሁንም አሁን ድረስ ስት ሞት በእሳት ሊያቃጥሏት አይሁድ ተሰበሰቡ። ቅዱስ ሚካኤል መጦ በሰይፍ ቀጠው። ታውፋንያ ይባለውን ያልገውን ሸንኮር ዘሎ ሲይዘው ወደ መቀበዟት ሲወርዱ ቅዱስ ሚካኤል መጦ በሰይፍ እጁን መታው። እመቤታችን ግን ቀና ብላ ይሄ አይገባም ጴጥሮስን በልጁን አንሳና ከእጁ ቀጥለት ብላ እንዲያድነው አደረገች። መቤታችን ቅድስት ድንግል ማርያም ዛሬ ድረስ በዛም ልጅ አስተማልደን ትኖራለች። እንግዲህ እስክትሞት ድረስ መቤታች ሞታም እንኳን አላስቀብርም ያሉ አጋነን ዛሬ ድረስ አሁንም እንኳን አርጋለች አይደል? እሷ ካደረገች በኋላ ዛሬ ድረስ ስሟን እያነሱ ጥንታ አብሷ አለባት፣ አማላጅ አይደለችም እሷ እሷ ቤዛ ኩሉ ዓለም አትባልም፣ መባል አይገባትም እያሉ የመናን ልቡና የመናፍቃን ልቡና በልቡናቸው እየገቡ እያስነሱ ዛሬ ድረስ ያሳዷታል። እኛ ግን መጀመሪያውን ጥንቱን ከመጸነሷ ጀምሮ ስለምናውቃት ከመጸነሷ በፊት በአምላክና ታሰባ ትኖር የነበረች ንጽሕት ዘር ስለሆነች መቼም ቢሆን ልባችን ሊሸበር አይገባም። ለማንኛውም እንኳን ደስ አላችሁ የዓለም ቤዛ የሆነች እመ አምላክ ቅድስት ድንግል ማርያም ዓለም በጨለማ ያዩ የሚኖር ዓለም ወደ ብርሃን እንዲመጣ ምክንያት የሆነች ቅድስት ድንግል ማርያም ስለሆነች በዚህ ቀን ስለተወለደችልን እንኳን ደስ አላችሁ። ሁላችሁም ይህን መርሃ ግብር ሸር፣ ላይክ፣ ሳብስክራይብ አድርጉ። ለሁሉም ምእመናን መዳረስ አለበት። ቸር ቆዩልኝ።